ዮኒዬ በጣም አም ሃፒ ፎር ዩ አም ፕራውድ ኦፍ ዩ ኦ ማይ ጋድ ቆይ፣ ለሚ ስታፕ። በጣም ደስ ብሎኛል። ዮኒ ማለት ከምትሳደብ ከምትሳደብ አሁን አንዳንድ ሰው ግራን ይገባል። ስትሳደብ አትሳደብ አስራ ሦስት ዓመት ተሳደብክ፣ ትልቅ ሰው ነስ ሲሉ ነበረ። አሁን ደግሞ ወደ ጌታ ስትለወጥ ደግሞ እንዴት ተለወጥ ወደ ጨለማ ይርክ ይላሉ። እኛ ወደ ጨለማ ምሄድ ወደ በረት፣ ዋናው አንተ የተመቸን አድርግ ነው የምንለው። አራት ነጥብ አራት ነጥብ። ጋይስ ጊዜው ነው። ማሮቼ ጊዜው ነው፣ ወቅቱ ነው። ቤታዬ በምን ተከረበተ እንዳትሉ እንዳትሉ። ማሮቼ ጊዜው ነው። ጊዜው ሰውን እኮ አየን እኮ ሰውን አየን። ለግድያ ይያዛሉ በሶስተኛው ቀን ማሬ ውዴኔ ፍቅር ቤታዬ ዋይናት የማትልበት ምክንያት ዋይናት እማልልበት ምክንያት፣ ዮኒዬ፣ በጣም ደስተኛ ነኝ። እኔ ቃል በገባሁት መሰረት ለሁለት ህፃናቶች እመግባለሁ ብያለው፣ ቃል በገባሁት እግዚአብሔርን ብዬ ቃል ገብቻለሁ። ዮኒ እስከ ጥምቀት ድረስ አይደለም እስከ ሁለት ወር ድረስ ቤተ ክርስቲያን ውስጥ በቃል በመሃል ሂድቱ ደብተር እገዛለሁ ምግብ እገዛለሁ ብያለሁ። ደብተሩ ተቀንሷል። ዮኒ በሁለት ወር ውስጥ ካልተለወጠ ለህፃናት ምግብ የምሳ እመግባለሁ ደብተር እገዛለሁ ለትምህርት ቤታቸው ብዬ ነበር። ደብተሩ ወይም ደግሞ ምግቡ ይቀንሳለበ በመሀል ሄደት መጣ ሄደት መጣ የምትልበት ሰዓቶች ነበሩ። ስለዚህ ያችን ፓርት ቀንሼ የተቀረውን ግን ለህፃናቶች ለማድረስ ማርያምን ነገ ነገር፣ ለሁለት ህፃናቶች በቃሌ መሰረት እመግባለሁ ብያለሁ። ሁለት ወር ዮኒ በፕሮቴስታንት እምነት ውስጥ ካገለገለ ብዬ ነበር። ከማገልገልም አልፎ ጥምቀት ላይ ደርሷል። ዮኒያችን አባታችን፣ አሁን ማ አንተ አሽካሮ ቤታዬ ወይ ስራይ ነው፣ ስራይ ነው ዮኒዬ፣ ማርያምን አይቁም። ነገር ግን ደስ ብሎኛል። ሰላም የለም፣ እናንተ ጋር ሰላም የለም። አንታረቅም። አልገባም። ቤት ቤት አትገባም። ግን እንደናነቃለን። አንተም ከቤትክ ታደንቀኛለህ፣ እኔም ከቤቴ መብታችን ነው፣ አመብታችን ነው። ከቤታችን ሆነ እንደናነቃለን። ግን እኔ ስድብ ከምትሳደብ ወይ ደግሞ ስድብ ሳይሆን ይሄ ምንድነው ላስላስ ከምታረግ የቤተክርስቲያኑ ተመችቶኛል። አንደኛ ከእግዚአብሔር ጋር ነን ሁለተኛ ከመንፈስ ጋር የልብህን ነው እያደረግክ ያለው እግዚአብሔር የልብህን መሻት ያድርግልህ እንደፈለግኩን መብት ነው ዮኒ እንደፈለግኩን እንዴ ሲሳደብ መከራ ይሄ ሰውዬ ሲለወጥ መከራ ምንድን ነው የምትፈልጉት የኢትዮጵያ ህዝብ በጣም የተጨማለቃችሁት ፍላጎታችሁ ምንድን ነው ሀበሻ ፍላጎቱ አይታወቅም ጋይስ እንዴ ይሄ ሰውዬ ሲሳደብ አላስቀምጥ አላስቆም አንዴ ቴቴ እያላችሁ ስም ትሰጡታላችሁ አንዴ ሴጋው ምን ያላላችሁት አለ አሁን ደግሞ ወደ እግዚአብሔር ልቡን ሲያማትር ደግሞ ወደ ጨለማየክ ተለወጥ እማትሉት ጉድ የለም። አንዱን ምረጡ፣ ወይ ወደ ላስላሱ ይምጣ ወይ ወደ ጌታ ይቀየር። ፍላጎታችሁን አንዳርጉት። እኔ ግን ተመችተኛል። እንኳን ደስ ያለ ለማለት ያክለውም በጥምቀቱ መሀል ግን ላስላሷለች። ቦርጭሽን ላጣርጌ ይቻታለ ይ አሁን በጌታ ቤት ስትሆን ደሞ ጌታ ያሟላል። ፍረትም ይመጣል ቦርጭም ያለ ነገር ነው። በሸና ነው በጌታ ቤት ሲኮን